በቃ እኔ አልፈለግኩትም። አብሮኝ ያለ ሰው የማያስደስተው ከሆነ ሰላም ባለሁባቸው ግንኙነት ውስጥ የድሮ ቦይ ፍሬንዴ እንዳይከፋው ብዬ ለአዲሱ ቦይ ፍሬንዴ መጥፎ ነገር ማድረግ አልፈለግም። በሰላም እስካሁን ይመስለኛል በሰላም እየኖረ ነው። ከአሁን በኋላ በሰላም መኖር አልፈለገም መሰለኝ። አይደለም አንተ ሁሌ በቃ እንደ ድሮው እየሰው ማስፈራት ግን አይከብድም። በቃ በሰላም እኔ እና እንጂ በቃ እዚህ ጋር ይበቃናል ብለን ተስማምተን ስንል ከፈለግሽው ሰው ጋር እንደፈለግሽ መሆን ትችያለሽ። ግን እኔ ጋር ያለው ነገር ሳያልቅ ማንሱ ማንሱ ናውሮ የሚፈልቁ ለዛ በሚገባው ቋንቋ ማለት ነው። እንዳንተ መጥፎ ነገር አላስብም። እኔ ግን በራሴ መናገር የምፈልገው ነገር ዳጊ፣ በቃ ምንድን ነው የምትፈልገው? እኔ ልጁ ነው የምፈልገው። አንተ ከፈለከው ያን ኢምፖርታንት ብቻ አስተዋውቅሃለሁ፣ ችግር የለውም ሰብስቤ ካለሁበት አትነካካይ፣ ምን አለበት? ምነዋ ለማለዳው ፍቅር ገብቶ ጥቤን ባንተ አስደስቶ የነገርከኝ ግን ሰንብቶ፣ ምነዋ። ሰላም ሰላም እንዴት ናችሁ? የእኔ ሜሪ ፒንክ ዩቲብ ተከታታዮች እንዴት ናችሁ? ሁሉ ነገር ሰላም ነው? መልካሞች ነው ቀናችሁ? እንዴት ነው? እኔ ደህና ነኝ በጣም። እናንተ ጋር እንዴት ነው? ሁሉ መልካም? ዝናብ በጣም ዘንቦ ነበር ነው ነው ጃኬቴ ነው ያወለኩት፣ ግን መልሶ ደግሞ እየወርደኝ መሰለኝ እና እንዴት ናችሁ? ሰሞኑን እንዴት ነው? ዶ እየለቀኩ እናንተም ደስ እያላችሁ ነው። አይ ቲንክ ሰሞኑን እኔም የእናንተን ደስታ በጣም ስለምወደው ደስ እንዲላችሁ ስለምፈልግ እናንተ የማትፈልጉትን ነገር ማረግ እንደማልፈልግ ነው በዛ አጋጣሚ የምነግራችሁ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ስለምታበረታቱኝ የአንዳንዱ ነገር ስለምትረዱኝ በጣም ነው ደስ የሚለኝ እና አመሰግናለሁ። አሁ እንግዲህ አሁ እንደምታዩ ሰሞኑ ቪዲዮች ቆንጆ ቆንጆ ቪዲዮች እየሰራ ነው ያለ ነው። ከእግዚአብሔር ጋር እንግዲህ ነገሮች የሚስተካከሉ ይመስለኛል። አንዳንዴ ያው ትክክል ያለውን ነገር ብዙ ሊኖር ይችላል። ትክክል የሚሆነ ነገር እንደዛ እና የዳጊ ስሜት እኔ ብቻ ነኝ ይገረመኝ ወይስ እናንተም ጋር ይሄ ስሜት አለ? እኔ በጣም ተደንቅ ያለው በሚያረጋቸው ነገሮች፣ በሚሆነው ነገር፣ የአንዳንዱ የሚያስረዳበት መንገድ፣ የሚቆጣበት መንገድ፣ የሚጠይቅበት መንገድ ምናምን ለእኔ በጣም ሰርፕራይዝ ነው። የሚያረጋቸው ነገሮች ልክ ናቸው ብዬ አላስብም እና ነገሮች ይስተካከሉና ወደ ቦታችን እንመለስ ነው እሱ እያለ ያለው። እስተካከሉና ደሞ ከዳጊ ጋር መመለስ አልፈልግም፣ ይሄ ቃሌ ነው፣ በቃ ማለት ውስጤ የሚለኝ ነገር ነው። መመለስ ስፈልግ ደግሞ እንግዲህ የሚያስማማን ነገሮች ካሉ እንመለሳለን ብዬ ነው ማስበው፣ እንጂ እኔ አሁን ከሱ ጋር ተመልሼ ምንም የሚቀየርም ነገር አይኖርም። ውሃ ቀዳ ውሃ መልስ ነው እየሆነ ያለውና በዚህ ያህል እውነት ዳጊን ያሳስበው ነው ፈልጎኝ ነው እኔ ይግራ እየገባኝ ያለው ነገር በዛ ላይ ያሰጋል። አሁን ከእሱ ጋር መኖር እራሱ በጣም ነው የሚያሰጋው፣ ምክንያቱም ዳግ ይቀናል፣ በጣም ነው የሚቀናው። መንገድ ላይ እንኳን ሰው ከለከፈኝ ሰው የሆነ ነገር ካለ ምናምን ምላሹ ደስ አይልም። እና ትክክል ሆኖ ሳይሆን አሁን ላይ የሚያረጋቸው ነገሮች እኔ ያሰጉኛል፣ ምክንያቱም ዛሬ የሆነ ነገር ነው ነገ የሆነ ነገር ነው ዛሬ የሆነ ነገር ነው ነገ የሆነ ነገር ነው። እያንዳንዱን የሚያረጋውን ነገር ስታዩ ትደነቃላችሁ። ምንድን ነው እየሆነ ያለው ብዬ ነው እያሰብኩ ያለሁት እና እግዚአብሔርን በጣም እየገረመኝ ነው ያለው። እኔ እኔም መለያየቱን ምናምን ፈልጌው ምናምን እኮ አይደለም ግን ሁኔታዎች እንደዛ እንዲሆን ያስገደዱበት መንገድ በቃ ግዴታ መሆን ስላለበት ነው እነዛ ነገሮች መሆን እንትን ባይሉ ኖሮ ያ ነገር ይፈጠራል ብዬ አላስብም። እና አሁን ዳጊ እያደረገ ያለው በጣም እያስፈራራኝ ነው አንድ ሁለት፣ ከኔ ጋር ማንም ወንድ ማየት አይፈልግም። ይሄ ደግሞ ሊያግባባን አይችልም። ምክንያቱም እኔ ለሱ ብዬ ብዙ ነገር ከፍ ያለው በእውነት ለእናንተ ይሄ ነው ብዬ መናገር አልፈልግም። ብዙ ነገር ከፍ እየለት አለው ያን ነገር እሱ አልተረዳውም እንጂ በጣም ብዙ ነገር ከፍ እያለው እውነት በቃ ከምነግራችሁ በላይ። ግን ይሄን ነገር እሱ ወደ ራሱ ነው ሁሉን ነገር የሚወስደው፣ ወደ ራሱ የሚወስደው ከለር ወደ ራሱ ይሆናል ነው። ምን እየተፈጠረ እንደሆነ ምን እየተኮነ እንደሆነ አይገባኝም። አንዳንዴና ምንድነው ይሁን እንዴት ነው ይባላል። በቃ በአጠቃላይ ዳጊ ከኔ ጋር ወንድ ሌላ ወንድ ማየት አይፈልግም። ድሮ ላይ ቢሆን አክሴፕት አደረገው ነበር። አረጌውም ደግሞ ያንዳንዱ ጓደኞቼን ቀንሻለሁ። አሁን ደግሞ እንዲገባው እያንዳንዱን የቀነስኳቸውን ቀነስኳቸው ጓደኞቼ በህይወቴ መልሻ አመጣቸዋለሁ። ያንዳንዱ ለሱ ብዬ የተውኩት ጓደኛ ሁሉ መልሼ በህይወቴ ውስጥ አመጣቸዋለሁ። ቢኮዝ የሰጠሁት ክብርና የሰጠሁት ማንነት ስለማይገባው ስላልገባው እሱ ስላልገባው እኔ ደግሞ ይህን ማንነት መልሼ ነጥቂ ወስደዋለሁ። ስለዚህ ጓደኞቼ ጋር እንደ ድሮ እገናኛለሁ፣ እንደ ድሮ ሻይን እጠጣለሁ፣ እንደ ድሮ እራቴን ምሴን በቃ ምናምን ከእነሱ ጋር በደንብ እገናኛለሁ። ስራዬን በጣም መስራት እፈልጋለሁ። ትንሽ ቢዚ ሆኖ ነው ሰሞኑ ፋንታ ራሱ በጣም እሱ በጣም በዛ ክራውድ ውስጥ እንኳን እንዴት በስልክ ቼክ እንዴት እንደሚያደርገኝ። ማን እያስገደደች ነው? ማን ምን ብሎች ነው? ለምንድን ነው እንዲህ ተፈጠሩ? ለምንድን ነው በጣም ብዙ ነገሮች አሉና? እውነት ከባድ ነው፣ በጣም ከባድ ነው። ለእኔ የሚያስባቸው ነገሮች በጣም ቢዚ ሆኗል አሁን ሰሞኑን እያንዳንዱ ነገር። መምጣት መገናኘት ሰሞኑን አልቻልንም። በስልክ በቃ ሁሉ ነገር ነው ቼክ የሚያደርገው። በየደወለ እንደዚህ ነው፣ ምንም ነገር ማንም ምንም እንዳይልሽ በቃ ይሄ ከወንድምነት በላይ እንደዚህ አይነት እንክብካቤ። እሱ ግን በጣም ነው የሚናደደው፣ ዳጊ ስልኬ ቢዚ ሆኖ ያው ማላነሰ ከስንት እንደ ማነሳለ ታባሻችሁ። ምክንያቱም መደዋወል ሲበዛ መገናኘት ይጀምራል። ስለዚህ ያን ነገር ደግሞ አልፈልገውም፣ በጣሪ መቁረጥ ነው የምፈልገው። ጭራሽ ዛሬ በጣም ቀልደኛ ነው። ብቻ አንዳን ቀልዱን ፈልጎት ከሆነ አላውቅም። ኢምፖርታንት አይደለም። በዚህ ሰዓት ቀልድ ደውሎ ላገኝሽ እፈልጋለሁ ምናምን አለ። አይመቸኝም ምናምን ስለው በቃ የሆነ ሰው በህይወቴ ገብቷል ብለሻል፣ እሱን ሰው ይዘሹ እንድትመጪ እፈልጋለሁ። ብቻሽን ከመጣሽ ትጋጭኛለሽ ምናምን። አወራሩን ታቅታላችሁ። እንደሱ ላውራ አልችልም እና ምን እየሆንክ ነው በሉት። ሁላችሁም ግቡና ኮሜንት ላይ እንደው ምን እየሆንክ ነው በቃ ምንድነው፣ ምንድነው ከሷ የምትፈልገው ምንድነው፣ ምንድነው፣ ምንድነው ያሳሰበህ? ምንድነው እያደረገችልህ ያለው? እንዴት ይገልጋችሁ? ምንድነው እየሆናችሁ ያለው? በደንብ አርጋችሁ ጠይቁልኝ። አልገባኝም። እኔ የራሴን ሰላማዊ ህይወት መኖር እፈልጋለሁ። ሰው ከሚመስለው ሰው ጋር ነው የሚኖረው? የሚመስለኝ ሰው መስሎኝ ቀርቤዋለሁ። አሁን ግን የሚመስለኝ ስላልመሰለኝ ሆልድ አርጌዋለሁ። በቃ ዳጊ እሱን ነው እየተረዳው፣ ያልመጣው ነገር አልገባኝም። በራሱ መንገድ ምንም ነገር ማድረግ አይችልም። እኔ ደግሞ የሆነን ሰው ትንሽ ጊዜ ነው የምሰጥ፣ እግዚአብሔር ምስክሬን ነው የምነግራችሁ። ትንሽ ጊዜ የሆነ ነጻነት ለሰው ሰጣለሁ፣ ያለኝን ነገር እንዲንስራሽ እንዲናድርግ ይሁን። ያ ሰው ያለውን ነገር በሙሉ ነው እሺ ምለው። እኔ የሆነ ሰዓት ላይ ደብሮኝ ከዞርኩኝ የሚመልሰኝ ሰው የለም። እግዚአብሔር ምስክር፣ ይሄ ደግሞ ቃሌ ነው። ስለማረገው ማረጊውም ስለሚታወቅ ማለት ነውና አንዳንዴ የሆነ የሆነ ነገር ለሰውስት ነግሩት በደንብ ወደ ራሱ ህይወት የሆነ የሆነ ሰው የምፈልገው ሰው የሆነ ነገር ሲናገር ወደ ራሱ ህይወት ነው የሚቀጥለው። ለእኔ መንገድ ያልፈለገውን ነገር በድርጊት እያሳየ ነው። ስለዚህ እዚህ ጋር መንቃት አለብኝ ምናምን እያልኩ ነው የማስበው። በጣም ብዙ የቤት ስራ የሚሰጠው እንደዚህ፣ በዚህ ብቻ ከባድ ነው። ግን እኔ አሁንም የምናገረው ነገር ዳጊ አልፈራም ታስፈራራኝ የምትሞክርበት ሞክርበት። እውነትም ሰው ነበረ፣ ይዤ መምጣት እችል ነበረ። እንደማልፈራ እንድታውቅ ነው። ብቻሽን እንዳትመጪ ወንዱን ልጅ ይዘሽው ነይ ስላልከኝ፣ ሆን ብዬ ነው ብቻዬን የመጣሁት። ቢኮዝ ይሄን እንደማልፈራ እንድታውቅ ስለሚፈልግ ደን ሲበዛ ልኮ፣ አንዳንዴ ሲበዛም በጣም ይመራል። ስለዚህ እንግዲህ ለእናንተ የምነግራችሁ ነገር አንዳንዴ በምን አይነት መንገድ ነው እንደዚህ ላወራ ሰው ምን ችለው በምን አይነት መንገድ ይህንን ማንም ሰው ማለት አይችልም። የራሱ አመለካከት አለ። ሁሉም ሰው የራሱ የሚፈልገው ነገር አለ። ሰላም የሌለበት ነገር ምንም ጥቅም የለውም። ሰላም ከሌለ ደግሞ አንዳንዴ እንዴት ብዬ ላስረዳችሁ? በቃ ሰላም ይቀድማል ለሁሉም ነገር። እናንተ ደግሞ እዛ ጋር እየፈጠራችሁ ያላችሁት ነገር ያንን አይደለም። እኔ ደግሞ እየገባው አይደለም እኔ ሰላሜን ነው ማስቀድመው ሁለት እንደማልፈራው ለማሳየት ነው ብቻዬን የመጣሁት ሰው አጥቼ አይደለም። ማሳየት ባለብኝ ሰዓት ደግሞ አምጥቼ አሳይሃለሁ። ይሄ ፕሮሚስ ነው። ስለዚህ አንተ ደግሞ የራስን ህይወት ኑር፣ እኔን ተወይ። እንዲ አልገባኝ ሶስት አመት አራት አመት እንጠናና ስትለኝ ነበር እኮ ክልጅ ከሆነ ምንድን ነው ዛሬ አዲስ ነገር የመጣ እንደ በቃ እሺ፣ አራት አመት እንጠናና። በእንደዚህ አይነት መንገድ ነው እናንተ እንጠናና በቃ እንደ በጣም ሰው እኮ ይሰለችዋል አንዳንዴ። እኔ በጣም እየሰለቸኝ ነው በቃ ወንድነቴ እንዳልፈታተል እያልኩ ነው እንትን የምልህ እንደ እ ሲበዛም ያስጣላል። ያው ከላይ እየመጣ ነው፣ ይቅርታ ፊት የሚቀየረው በቃ ሳየው የሚናገራቸውን ስሜቶች ስለማቅ ነው። ሰው ከመሬት ተነስቶ ደህና አደርሽ ነው የሚቀድመው ደህና ዋልሽ ነው የሚቀድመው ንግግር ነው የሚቀድመው ሰዋ ይታየኛል። ር ብቻሽን ነሽ፣ እና የት ሂዶ ነው? በጣም ግርግር ትወዳለህ። ፋሚሊዎች ይሰናንበላቸው ቤት ናችሁ። ቤተሰብ የት ሂዶ ነው? ማንን ይፈለግ በስልክ አውርቼሻል። ያ ጓደኛ ነው የህይወት አጋሬ ነው አጋሬ ነው በቃ እሱ እንትን ማለት መምጣት ብቻዬን ነው የፈለኩት እና ብቻዬን መጣም። እኔ ደግሞ እኮ ፊት ለፊት ሁለታችሁን ባላችሁበት ነበረ ማውራት የፈለኩት። ኖርማል አንተ ታስፈልግም እኮ ያው እኔ ያው ስለማላውቀው ስልኩም ስለሌለኝ እንጂ ያለ አንቺ እኔ እና እሱ ብቻ ብናወራ ደስ ይለኝ ነበር። ግን ያው ሌላ አማራጭ ስለሌለ ስልኩም ስለሌለኝ ነው። ካንቺ ጋር ለምን ፈልገው ነው ማስፈልጎ ነው ስልኩ። አይ ማን ነው የሚለው ነገር ማወቅ ስለፈለኩ፣ አንዳንድ ጥያቄዎች ደግሞ ውስጥ ያሉና እነሱም ጥያቄዎች ልጠይቁ ስለፈለኩ ነበር። ስለመሰለህ ነው ኖርማሊ በቀናት ልዩነት ቀናት እንኳን አይመስለኝም፣ በሰዓታት ልዩነት ወደ ህይወትሽ መቶ በዚህ ውጪ በዚህ ጊቢ እና ታደርጊ የሚለውን ሰውዬ ማየት ፈልጌ ነው። ማውራት ፈልጌ ነበር። መምጣት ይችላል። ምንድን ነው እየፈለክ ያለው? እሱ ነው የምፈልገው። ደስ በሚለው መንገድ ለወሮ ስለፈልግ በሱ ምርጫ ማለት ነው። አልነገርሽ ምኔ ጋር እንደምትመጪ? አንተ ጋር እንደምመጣ አያውቅም። ምክንያቱም እንዲናድድ አልፈልግም። ግን ኦልሬዲ መንገድ ላይ ሆኜ እንደዚህ እንደዚህ ቀጥሮኛል እና ሲደውልልኝ ማለት ነው እንደዚህ እንደዚህ ልሄድ ነው ምናምን ራስሽን ጠብቂ፣ በቃ ቶሎ ደርሰሽ እጠብቅሻለሁ። መኪና ካለሽ መጥቼ ፒክ ላድርግሽ፣ መኪና ላይ አስቁም ነበር እና ስጨርስ መቶ ፒክ ጭራሽ፣ የራስሽን ጠብቂ ምናምን የሚለው ይገርማል። እኔ ቢመጣ እና የምልሽ በቃ ባቀው እሱ ግን እንትን እንደዚህ አይነት ነገሮች አቅም ይሄ ድብድብ ምናምን ጠብ ይሄ ወሬ እንዲቆሙ ምናምን ማውራት ነው የሚያቆም እንዳለ ስለ ድብድብ አይደለም ብቻ በኔ ህይወት ነው የገባው። ገብቶሻል። አረሱ በአንተ ህይወት አልገባም። የኔን እቃ ነው እንድትመልሽ ያደረገው። ሲጀመር አይደረገም፣ አልፈለገማ። ስትወጣ ሰው ማክበር አለብኝ። አልፈለገም፣ ስላልፈለገ አስወለቀኝ። በቃ አውልቅ ያለኝ ቃሉን ደሞ አከብራለሁ። አለቀ ሰዎች ምን ቢሆን ነው በዚህ ባጭር ሰዓታት ውስጥ እንደዚህ ቦታ እየሰጠሽ አንቺ ራስ፣ እና ምን ያህል አውቀሽው ነው ባይ ዘ ወይ? ከምን አንፃር መሰለህ ይሄንን ነገር ማለት ነው እሱ የሚፈልገው ከሌላ ከድሮ ከድሮ ቦይ ፍሬንድ የተሰጠኝን ስጦታ ማድረጌን የነበረው እንጂ፣ እኔ እነሱ በጣም በጣም ገና ነን። ለብዙ ነገሮች በጣም በጣም መጠናናት እንፈልጋለን፣ ቢያንስ ለመተዋወቁም፣ ለሌላ ነገሩም፣ ለሁሉም ነገር። እሱ ግን ያለው አንገቴ ላይ ስለላየው ከየት አመጣሽው ሲለኝ፣ ለዚህ የድሮ ቦይ ፍሬንድ። ምን የድሮ ቦይ ፍሬንድ አይደል እንዴ? የድሮ ጨመርሽበት? ኩርሲ ድሮ ቦይ ፍሬንዴ ሰጥቶ ነው። ስለዚህ ደስተኛ ስለሆነ ላውልቀው፣ ስለ በጣም ካላስከፋሽ አውልቀው አለ። ይከፋ ስለማልፈልግ ጅማሬ ህይወቴ ምናምን እንዲስተካከል እፈልጋለሁ። ህይወቴ እንዲበላሽብኝ አልፈልግም እና እንደዚያ ነው ያከበርኩት። ገና ለገና ስጦታ ዳጊ ስጦታ ሰጥቷል ማየት አልፈልግም፣ መልሽ ካለሽ ነገ ደሞ ከስጦታም ያለፈ ነገር ይኖራል። ገብቶሻል? ይቅርታ አገኝ ዳጊ እንዳታገኝ ቢለኝ አላገኝህም አም ሶሪ፣ አንቺ ስለፈለግሽ አይደል? እኔ እኮ እንደባለፈው ያለሽበትን ሰዓት ነግሪም መምጣት ይችላሉ። በቃ እንደሱ ይሻላል። ግን ድንገት ሌላም ሰው አብረሽ ሆነሽ ማየው ነገር እንዳይፈጠር ነው። ያን ያህል ደፋር ከሆነ የእኔ ስጦታ መልሼ የሚል ያን ያህል ደፋር ከሆነ እንዲህ በቀላሉ የምንታቷ ሰዎች አይደለም። ገባሽ? ብዙ ነገር አጭር ቀን ቢሆንም ብዙ ነገር አብረን አሳልፈናል። ሶ በራሳችን ምክንያት እንጂ በሰው ምክንያት መለየት የለብንም። ተረዳሽ? ባለፈውም እኔ ሰላም እንዲሰፍን ስለፈለግኩ ነበረ ያን ነገር ያደረኩት። ስትቀጥሪን ደግሞ ያን ያንን ሰላም አንቺም ፈልገሽው መስማማቱን ፈልገሽ መስሎኝ ነበር ግን ሰውን ነው የፈለግሽው። አንቺ ከልብሽ ፈልገሽው ይሁን ያ ሰው እንደዚህ ያደርግ ይችላልሽ ይሁን አላውቅም። ዳጊዬ እኔ ፍቃደኛ ለመሆንበት ነገር ነው ፍቃደኛ መሆን። አሁን ለምሳሌ ባንተ ፍቃደኛ ካልሆነ ማግኘት አልፈልግም፣ እኔ እንዲከፋብኝ አልፈልግም። አሁን እሱ በዚህ ነው ሰው። ያ ሰው ሲያከብርህ ያከበረህን ያህል መልሰህ ማሳለፍ መስጠት አለብህ። ማን ነው ስሙ? የት ነው የምታውቂው? ወይ ፎቶን ልታሰኝ ትችላለሽ? መናገር አስፈላጊም አባቀው ደስ ይለኛል። እንደዚህ ከወንድ ወንድ ምናምን ጥሩ አይደለም ለአንቺም። የፈለገ ቢያምር በቃ ለራሱ ነው አይደል? ማድነቅማ አለብህ እንደገና እኮ አስራ ሰባት አስራ ስድስት አመት እኮ ነው ዲን ሳንደ ትንሽ የለውም። ቢሳማሽ ሌላ ነገር ካንቺ ይፈለጋል። ገባ እሺ? ወፍራቱ ድምብሽ ልጅ ነው ምናምን አድርጎ ምናምን የሚባል ነገር አለ። አንተ ከባድ ነገር ነው። ሳይም እንዳንተ አላስብም። ኤኒዌይስ እንዳንተ መጥፎ ነገር አላስብም እኔ ግን በራሴ መናገር የምፈልገው ነገር ዳጊ በቃ ምንድን ነው የምትፈልገው? እኔ ልጁን ነው የምፈልገው። አንቺ እንደውም ችግር አልነበረብኝም ካንቺ ጋር ግን ሌላ የማገኝበት መንገድ ስለሌለ ነው እንጂ ከሱ ጋር ያለው ነገር ከጨረስኩኝ በኋላ ካንቺ ጋር እናወራ ነበረ። ተረዳሽኛል? ኤኒዌይስ እኔ ልናገር የምፈልገው ነገር ይሄንን ነው እኮ መምጣት የሚችል ከሆነ አይ መጣም እሱ የሚመጣው እንዳይደለም ስራ በጣም አትኩሮት አድርጎት ስራ የሚሰራ ሰው ማለት ነው። አሁን እንደዚህ ና ምናምን ቪዲዮ ምናምን ብል ትቀልጃለሽ እሚለኝ

ዳጊ፣ አንተ እኮ ስልኬን ነው የሚጠበቅብህ። ለአንዷ መቅፈት ነው ነው። አብሮኝ ያለ ሰው ማያስደስተው ከሆነ ግንኙነት ውስጥ የድሮ ቦይፍሬንዴ እንዳይከፋው ብዬ ለአዲሱ ቦይፍሬንዴ ሰው ነገር በሰላም እስካሁን ይመስለኛል በሰላም እየኖረ ነው። ካሁን በኋላ በሰላም መኖር አልፈለገም መሰለኝ። አይደለም አንተ ሁሌ በቃ እንደ ሰው ማስፈራራት ግን አይከብድም። በቃ በሰላም ነኝና እንጂ በቃ እዚህ ጋር ይበቃናል ብለን ተስማምተን ስንል ከፈለግሽው ሰው ጋር እንደፈለግሽ መሆን ትችያለሽ። ግን እኔ ጋር ያለው ነገር ሳያልቅ ለተመልካችም ክብር የለውም። እንደዚህ አይነት ነገር ገብቶሻል። ግን በቃ ስለዛ ምንድን ነው። ምንም ያናድ ነገር የለም። ስለዚህ ወይ አሁን ያለበት ስራም ከሆነ ስራው ቦታ እንሂድና እኔ ብዙ አር አምስት ደቂቃ አናግሬው ልውጣ። ከፈለግሽ አንቺ ደጅ ጋር መቆም ትችያለሽ። ሌላ ምንም አልፈልግም። ደስ ይላል። ምንም በቃ እዛ ጋር ወከባም አይኖርም ምናምን እንደ ወንድ ልጅ በሰላም እናወራለን። ገባሽ እኔ ምንም ጸባይ ነው ይዘሽን። በዚህ ግን ደስ ይለኛል። ያምር ምንድን ነው ፍላጎት ማወቅ እሱም ማወቅ ብቻ ነው። ልጁ በጣም እንዳየው ተወዷል። በጣም ተወዳጅ ልጅ ነው ይመስለኛል። እልፍ ሲባል እልፍ ይገኛል ይባላል አይደል? እልፍ ስትሉ እልፍ ይገኛል እንግዲህ ሶባ ምን ተስማማን ኒት ኧረ እራት ልቀብ ዘኝ እራት እንብላለን ስለተባባልን ነው የሚደው ከዛ ቁርስ እም ከዛ ቁርስ አሁን ተሳሳቢ የለንም እኛ ሁሉ ስታውን 12 ሰዓት ምናምን አይደለም፣ እራቱን እንበላለን ብዬ ስለ እሱ ሊያሳስበኝ ነው። በጣም ሪስፔክት ያደርጋል ሴት፣ በጣም ሪስፔክት ያደርጋል ሴት ልጅ የምትፈልገውን ነገር በደንብ ያውቃል። ጨዋነት የተሞላበት ነው እሱ። ከዛሬ ማታ በኋላ እናቃለ። ዝም ብሎ እራት በልቶ መሄድ ቀርቷል። ድሮ ሁሉም እንደኔ ጨዋ አይደለም። ገባሽ በጣም ጨዋ ነው ይሄ። ባይበልጥ ባይበልጥ በጣም ጨዋ ነው። በጣም በጣም ጨዋ ነው። ለምንም ነው ለምን ባለፈው ብቻሽን ነው የሰልሽ ወንድ ይዘሽ ነበር የመጣሽው ሰው አሁን ደግሞ ይዘሹ ነኝ ሲልሽ ከሱ ጋር የምትመጪ መስል በቃ ስላልከኝ ግራ ገብቶ ነበር። ነው አሁን ቢመቱኝም ዝም ነው። አንተ ነህ ነው፣ ለዛ ነው የሚመታ ሰው ስለዚህ ምንድነው ውሳኔሽ ውሳኔ አሁን እሄድና ልብስ ቀይሬ ዛራቱ እሄዳለሁ እንደዛ ነው በኋላ ግን በውሳኔሽ እንዳትሰነዘች ዳጊ ምንድነው ውሳኔ ውሳኔ የምትለው እኔ የራሴ ህይወት መኖር አልችልም ወይ በራሴ ህይወት ደስተኛው ነኝ መኖር አልችልም በቃ የሆነ ሰው አብሮኝ ካለ ለምንድን ነው የምትረብሸው ምንድነው ፍላጎት አይደለም አይደለም እንዳልኩሽ ነው። በቃ ተስማምተን ጀመርን፣ ተስማምተን ሲያልቅ፣ እንደፈለግሽ እኔ አንቺ እኮ እኔም መጨረስ አለብኝ። ካስጨረሽም በኋላ እንደፈለግሽ። አስተዋውቂኝ ልጁን፣ ሊያው ላወራውና፣ ከዛ ትሆናላችሁ አብራሽም፣ ችግር የለም። ልትመርጥልኝ ነው ልታይልኝ ነው? አ በቃ እንደዛ በሚለው ደስ ይሏል። እሱ ለሱም ሰርፕራይዝ ነው እኔን ማግኘት። በነገራችን ያልጠበቀውን ነገር አረግለታል። ያውቃል። አይ ሰርፕራይዝ አለኝ። ያልጠበቀውን ነገር አረግለታለሁ። በቃ እኔ ብቻ በቃ በማውሮ መንገድ ለወሮ ለሱም ሰርፕራይዝ ነው። ከዛ በኋላ ከተገናኘን በኋላ እሱ የሚወስና ካንቺ ጋር መሆን ይፈልጋል አይፈልግም፣ በሰላም መኖር ይፈልጋል አይፈልግም የሚለ ከዛ በኋላ ተወሰናላችሁ እኔ አንድ እና አንድ ነገር ላስቸግርሽ። ወይ ስልኩን ስጭኝ፣ እኔ እሱ ላገኘው ወይ እንሂድና አገናኘኝ ጋር በጣም ችግር የለው። እኔ በራሴ መንገድ ማግኘት አይቀርም ሜሪ

በቃ እንደፈለገ ሲፈልገኝ ቀጥረኛ ይፈልጋል፣ ይመጣል፣ ይደነፋል፣ ይፈለገ ይቆጣል፣ ሲፈልግ ጥሎኝ ይሄዳል። እዚህ በኋላ እሱን ማግኘት እራሱ የለብኝም። የራሴ ስህተት ነው። አሁን ጭራሽ ማስፈራሪያ የምትይበትን። ባትደውይም፣ ስልክ ባታነሽ፣ የምትፈልግ ከሆነ አገኛለሁ። ልጁ ለምን ነው የፈለገው እንዴ? በዛ ላይ ደግሞ ምንድን ምንድነው ያለኛል። ከዚህ በኋላ ከዚህ ሰዓት በኋላ ምንም አይነት ደስታ አይኖረው። እዩ ሆነ ነገር መወሰናለሁ። ምንም በቃ በጣም የተናደድኩኝ ያለሁት እጅግ በጣም ማለት ነው። ጌታ ይሁን። ስለነበረ በስማ በዚህ ነው ያለ ሰው ልጅ እንዲቀያየራል ብዬ አላስብም። ምንድነው የምትፈልገው? በቃ ዳጊ ተወኝ፣ በቃ የራሴን ህይወት ልኑር፣ በቃ አልፈልግም። ያልፈልግም እኮ ከኔ ህይወት ምን አልገባኝም በቃ የራሴን ህይወት ልኑር፣ የራሴን ህይወት ልኑር፣ ተወኝ በቃ እኔ ማገናኘት አልፈልግም በፍጹም። ለምን ደግሞ ማገናኘት የሰው ሰው ተገናኘች፣ ከዛ ጦርነት ልፈጥር ነው ወይም ደግሞ አገናኝቸው ካየው በኋላ ምናልባት ሁሉ ነገሩን ንገር የሱ ምን ምኑን ካየው በኋላ ምናልባት ሀሳቡን ቀይሮ ይሆናል። እስኪ እናንተ እዚህ ጋር ኮሜንት አድርጉልኝ አገናኙ የምትሉኝ ከሆነ የእናንተ ድምፅ ከበለጠ ወስጄ አገናኝ ሆነ፣ ለሚመጣው ነገር ኃላፊነት ይወስዳል። ስለዚህ ከዚህ በላይ እሱ ጋር መጨቃጨቅ የሆነ ነገር ምናምን አልፈልግም፣ ባጭር አማርኛ ማለት ነው። ስለዚህ ምንድን ነው የሚሆነው? ምን እናድርግ ነው የኔ ፖይንት። ስለዚህ እየተግባባን ስላልሆነ የእናንተ ኮሜንት ስለሚያስፈልግ እዚጋ ግዴታ ነገር ያስፈልገናል። ግዴታ በቃ የሚያየው ነገር በሙሉ ለምንድነው ነ 16 ዓመት እንዴት ነው የሚኖረው? እንደዚህ ቀልድ ነው እንደ ለማንኛውም ችግር የለውም። እሺ እኔም እየደበረኝ ነው። አንደኛ ነገር እሱንም እያስጠበቅኩት ስለሆነ ምናምን ለእናንተም ሰርፕራይዝ ነው። አገናኛቸዋለሁ። በደንብ ማወቅ አለባችሁ። አገናኛቸዋለሁ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ስለምታበረታቱ፣ ስለምጽፉልኝ፣ ስለምደውሉልኝ በጣም እግዚአብሔር ይስጥልኝ። ሰላሙን ባይ አንተ ደግሞ አቋርጠ በቃ